ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ባልገባበት ደስ ይለኝ ነበረ፣ ይሄ ድራማ የማያጣው ቤተሰብ፣ በእነ ጂጂ በነ ሳምሪ ፋሚሊ ማለት ነው። ባልገባበት ደስ ይለኝ ነበር ግን እንደነገርኳችሁ፣ እኔ ከትዳር ተሞክሮዬ፣ የወጣቱ አሁን ትዳር እየፈራረሰ ነው ያለው፣ እንዲሁም ደግሞ ሲንግል ማምነት ሲንግል ዳድነት እንደ ትልቅ ነገር እየታየ እንደ ጀብድ እና እንደ አራድነት እየታየ እንደ ፋሽንም እየታየ ስለሆነ በዛ ዙሪያ እኔ ትውልድ ያው የወንድ ልጆችም የሴትም ልጅናት ስለሆንኩኝ ትውልድን ለማዳን ሚዲያ ላይ እስከወጣሁኝ ድረስ ያው ይመለከተኛል ይሄ የነጂጂ ነው ይሄ ምናምን መርጬ አላለቅስም ገባችሁ ብዙዎቹ ምን አገባሽ እዚህ ነገር ውስጥ አንቺ፣ እኮ እንደዚህ አይነት ነገር እዚህ እንትን ውስጥ ምን ልትሰሪ ይገባሽ ምናምን የሚል አስተያየት ብዙዎች ይደርሱኛል፣ ገባችሁ። ግን እኔ መርጦ ማልቀስ አልፈልግም። ለምን ብዙ ተከታይ ያላቸው ስፔሻሊ፣ ሳምሪ በጣም ብዙ ተከታይ ያላት ወጣቶች ማለት ነው። እና ስለዚህ የእሷ ነገር አይመለከተኝም ካልኩ ብዙ የብዙ ወጣቶች ነገር አይመለከተኝም እንደማለት ነው። ምክንያቱም ከፋኒ ጋር እያለች ብዙ ወጣቶች ብዙ ወጣቶች የአንቺ አይነት ትዳር እስፔሻሊ አረብ ሀገር ያሉ ሀገር ይመጥቼ በቃ ፍቅር እንዳልሞተ እርግጠኛ የምንሆነው እናንተ ስናይ ነው። ፍቅር የለም ለሚሉ ጥሩ ተምሳሌቶች ናችሁ፣ ጥሩ ምሳሌዎች ናችሁ ምናምን እየተባለ በጣም በጣም እያጋነኑ ያውሩ ስለነበረ ስለነሱ የነሱ ደግሞ ትዳር እንደዚህ ሲሆን ብዙዎች ዲሳፖይንት ይሆናሉ እና አያገባኝም ማለት አልችልም። ምክንያቱም ብዙ ሰው ይዘው ገደል የገቡ ሰዎች ስለሆኑ ማለት ነው እና ግን ለዚህም ደግሞ በፊትም በፊት የበፊት ቪዲዮዎች እዛኛው ቻናሌ ላይ ሆነ እዚኛው አይዶን ነው ብቻ ተናግር ያለው ሶሻል ሚዲያ ላይ ያያችሁትን አትመኑ አትመኑ። አሁን አስባችሁት ታውቁ ነበረ ሳምሪ እና ፋኒ እንደዚህ ይሆናሉ ብላችሁ እርግጠኛ ነኝ። በህልማችሁም በእውናችሁም አላሰባችሁትም። በጣም ደንግጣችኋል፣ ዲስአፖይንት ልትሆኑም ትችላላችሁ በሚል ነው። ግን ዲስአፖይንት አትሆኑ። ሲጀመር እዛ ላይ ካሜራ ደቅኖ እናንተ ጋር እየተደባደበ የሚያሳያችሁ ሰው የለም። ገባችሁ? ሲያባብሉት የኖሩት ፍቅር ነው። ሲያስመስሉት የኖሩት ፍቅር ነው። ሁሉም ሚዲያ ላይ የምታዩትን ነገር አትመኑ። ሚዲያ ሌላ፣ ከሚዲያ ጀርባ ሌላ ነው ሰው እና ብዙዎቹ የመንፈስ ቅናት ያድርባቸዋል። እንደውም ስላችሁ የነበረው ምንድን ነው የራሳችሁን ሚዲያ ላይ የምታዩትን ታዩ እና ከዛ እንደገና ወደ ራሳችሁ ላይፍ ስትመለሱ ላይፋችሁ እየደበራችሁ ይመጣል። እናንተን ከነዛ ሰዎች ጋር አንድ አይነት ልብስ ለብሰው አንቨርሰሪያቸውን ሲያከብሩ፣ አንድ አይነት ልብስ ለብሰው በርዝዴ ሲያከብሩ፣ አንድ አይነት ልብስ ለብሰው ምንድን ነው ቫለንታይንስዴ ሲያከብሩ ምናምን ከነሱ ጋር በየቢቹ በየምኑ ሲዝናኑ ስታዩ ከነሱ ጋር ኮምፔር ታደረጉና ላይፋችሁን የራሳችሁን ላይፍ እየጠላችሁ ትመጣላችሁ። እና አትመልከቱ፣ ሚዲያ እውነት አይደለም። ሰው እዚህ እኔ አሁን እዚህ ጋር ደቅኝ ካሜራ ሳወራ እቺን ፓርት ብቻ ነው አስር ደቂቃ ወይ ስምንት ደቂቃ ዘጠኝ ደቂቃ በቃ። ከዛ በኋላ ያለውን ላይፌን አታውቁም። ወይ ከልጆቼ ጋር እንትን የምልህ ሆናለሁ ወይ ከባለቤቴ ጋር ምጣላ ሆናለሁ ምናምን። ስለዚህ ስለኔ የምታውቁት ነገር የለም። ወይ ሃይሚ ፊቷ ጥራቱ፣ ወይ ሃይሚ ቤቷ ሲያምር፣ ወይ ሃይሚ እንደዚህ ምናምን ልትሉ ትችላላችሁ እንጂ ትክክለኛ ላይፌን እዚህ ጋር አምጥቼ የተዝረከረከ ቤት ከልጆቼ ጋር ስጋጭ ወይ ከባለቤቴ ጋር ስጋጭ አላሳያችሁ። ለምን አሳያችኋለሁ? ስለዚህ ሚዲያን አትመኑ። አንድ አይነት ልብስ ተለብሶ ቀጭን የሻምፓኝ ብርጭቆ ተይዞ በየቢቹ ዳር በየምኑ ያለውን ነገር አምናችሁ ከራሳችሁ ላይፍ ጋር አታያይዙት። እንግዲህ እያያችሁት ነው። ስንቶቹ ናቸው ሚዲያ ላይ በወጡ ሰይፉ ሾው ላይ በቀረቡ በስንተኛው ጊዜ ፍቺ ሲፈጽሙ እናያለን። ሰይፉ ሾው ላይ ቀርበው የሆነ ነገር እንትን ባሉ፣ ሚዲያ ላይ ቀርበው የሆነ ነገር ባላችሁ ቁጥር እናንተም ከአይን ያውጣችሁ ምናምን ምናምን እርግማኑ ምርቃቱ ከምን ው ተቀይሮ ወደ እርግማን ተለውጦ ይሁን ምን ይሁን ሰው ወይ ደግሞ የሶሻል ሚዲያ ቡዳ በልቷቸው ይሁን በማይታወቅ በሚገርም ፍጥነት ሰው ወደ ፍቺ ሲሄድ ታዩታላችሁ። እና በየትኛው መንገድ እርግጠኛ ነኝ አስባችሁት አታውቁም። እኔም ማየው የሆነ ሞዴል መኪና ሲነዱ ነው ማየው፣ ፏ ብልጭ ብለው ነው ማያቸው፣ ቆንጆ ቤት ነው ማየው። ስለ ገንዘብ እጥረት እኔ ከሳምሪና ከፋኒ በፍጹም እኔ ልሰማ አልችልም፣ እሰማለሁ ብዬ አላስብም። እንደገና እንደዚህ ወጥተው መለፋጨጭ ምናምን በየሚዲያው ለምን አስፈለገ ይሄ እኮ ገባችሁ አሁን እነዚህ ሰዎች ሊታረቁም ይችላሉ የሚታወቅ ነገር የለም እግዚአብሔር ብቻ ነው ነጋችንን የሚያውቀው ነገ ለእኛ ሚስጥር ነው ኢቭን ከአምስት ደቂቃ እና ከአስር ደቂቃ በኋላ የሚሆነውን አናቅም እንደ ሰው ልናቅድ እንችላለን ከዛ ግን እርግጠኛ ሆነ መናገር አንችልም ለዛ ነው መጽሐፍ ቅዱስ ጌታ ቢፈቅድ ብንኖር ይሄን እናረጋለን እንደዚህ እናረጋለን ምናምን ብላችሁ ተናገሩ የሚባለው እንደዛ ነው እግዚአብሔር ሲፈቅድ ብቻ ነው ከተኛንበት እንኳን የምንነሳው ስለዚህ እነዚህ ልጆች ህይወታቸው ሜቢ በፍቺ ላይ ይጠናቀቅ ይችላል ሊታረጉ ይችላሉ አይተናል ያየነውም ትዳር አለ አይደለም ስንት ተብሎ ስንት ተደርጎ ፍርድ ቤት ተገትር ገነት ንጋቱና ፕሮፌሰር ማነው ስሙ ፍርድ ቤት ራሱ ለልጆችም ቆርጠው የለኝም ብሎ ብዙ ተካሰው ምን ብለው ብዙ ደረጃ ደርሰው ነው ገባችሁ በቃ የራሱን እሱም ሌላ ህይወት ጀምሮ እሷም ሌላ ህይወት ጀምራ፣ አሁን ግን አብረው ናቸው። ገባችሁ? እነዚህም ልጆች ነገ ምን እንደሚሆን አይታወቅም። አብረው ሊኖሩም ይችላሉ። እግዚአብሔር ነው የሚያውቀው። ነገ ለእኛ ሚስጥር ነው። ስለዚህ ምንም ምንም ማለትን ትታችሁ እናንተ አሁን ማለት ያለባችሁ ማድረግ ያለባችሁ ምንድን ነው፣ ወደ ራሳችሁ ተመልከቱ፣ ወደ ራሳችሁ ተመልከቱ። ማንም እንቁልልጭ የሚላችሁ ሚዲያ ላይ ወጥቶ እንቁልልጭ የሚላችሁን ሰው በፍጹም አትመኑ። ሚዲያ ውሸታም ነው። ማንም ሰው ድክመቱን አያሳያችሁም። ማንም ሰው ደካማ ጎኑን አያሳያችሁም። ማንም ሰው የቆሸሸ ነገሩን አያሳያችሁም። ማንም ሰው እዚህ ጋር ጠንካራ ሆኖ፣ አንዳንድ ሰው በጣም ይገርማቸዋል። ሚዲያ ብቻ አይደለም፣ በአካል የማውቃቸው ሰዎች አሉ። በጣም ይጣሉ ይደባደቡ። ልክ ሲደባደቡ እንኳን ብደርሱ እንትናዬ እንትናዬ ነው የሚባባሉት። ገባችሁ። ይሄ ጥሩ ነው ለሰው እንትናለ ማለት ግን እናንተ ሁሉንም ነገር አትመኑ ሌላው ደግሞ እንደው አደራችሁ ሚዲያ ላይ ያላችሁ ሰዎች ይሄ ሀቢባ ጋር እየሄዳችሁ የምታወሩ እዚሁ የነ ጂጂ የነ ሳምሪ የነ ፋሚሊ ምን ፍጠሩ እንደሆነ አላውቅም እኔ ሚዲያ ላይ እየወጡ በቃ እንደዚህ ሆንኩኝ ምናምን ሙሾ የሚደረድሩት እኔ ሊገባኝ አልቻለም ሚዲያ ምን እንዲያደርጋቸው ነው ምን ፍጠሩ ነው የሚሉት እኔ ምንም በቃ ይሄ ሶሻል ሚዲያ እኮ የያዘውን ነገር አይለቅ። ልጆች በቃ ልጆች እራሳቸውን እንዲጠሉ ነው የምታደርጓቸው። በተለይ ደግሞ እነዚህ ውጭ ሀገር ተወልደው ያደጉ ልጆች እንደዚህ አይነት ነገር አይወዱም። ሁሉ ነገራቸው ሴክሬት እንዲሆን ነው የሚፈልጉት ገባችሁ? እና እነሱ ለገንዘብ ወይ ለምናምን ሊሆን ይችላል ሁሉ ነገራቸው እኔ ልጆች ካሜራ አይወዱም። የሆነ ነገር እንትን ብሎ በቃ ሚሞሪ ብዬ ካሜራ እንትን ስል ማሚ እስቲ ታዩ ምናምን ነው የሚለኝ፣ የ18 ዓመት ልጄ ማለት ነው። ማሚ ታዩ፣ በቃ እስቲ በቃ ኢንጆይ እናድርግ ሪላክስ እናድርግ፣ ታዩ ካሜራውን ምናምን ነው የሚሉት። የሆነ ደስ የሚል ቦታ ወይ ምናምን ምናምን ቦታ እንኳን የሆነ ማስታወሻ ይሁነኝ ብዬ ፎቶ ለመነሳት እንትን ስል፣ ሴቶች ደግሞ ካሜራ እንወዳለን፣ እሱን እንኳን አይፈልጉም። እንኳን አይደለም ጓዳ ጎርጓዳውን ሚስጥራችሁን የምትዘከዝኩትን ይቅርና እራሳቸውን እንዲጠሉ፣ ዲፕሬሽን ውስጥ እንዲገቡ፣ በቃ ፋሚሊ እንዲጣሉ፣ ከሰው እንዲገለሉ፣ ሁሉ እንደዛ እንዲሆኑ እያደረጋችሁ ነው። ልጆቹ ለልጆቹ ስትሉ እንኳን አፋችሁን እስቲ ለመዝጋት ሞክሩ። ከዚህ በፊት የጓድ መንግስቱ ኃይለ ማርያም ልጅ ማነች እንግሊዝ ሀገር ነው ምናምን ያለችው፣ ዶክተር ትግስት ነች ምናምን እና ብዙ ጊዜ በአባቷ ታሪክ ትሸማቀቅ ነበር አሉ። አይገርማችሁም? የሚያውቃት በቅርብ የሚያውቃት ሰው ነው የነገረኝ። ትሸማቀቅ ነበር አሉ እና የእሱ ልጅ መባልን እንዲህ ፕራውድ ሆናበት አልነበረም እንትን የምትለው። በቃ በጣም ይሄ ፋሽስት ይሄ ምናምን ምናምን ሲባል ትሰማ ስለነበረ ሰው እንትን ብሎ ምናምን የሚባል ነገር ትሰማ ስለነበረ እራሷን ደብቃ እንትን ያለችበት ጊዜ ነበር። አሁን አይዶን ነው በሆነ ሰዓት ላይ ማለት ነው እና እነዚህም ልጆች እራሳቸውን እንዲጠሉ አታድርጉ። እናንተ የራሳችሁን ላይፍ ኖራችኋል። በቃ ለልጆቻችሁ ኑሩ። እስቲ ለልጆቻችሁ ስትሉ እስቲ የሆነ ዝም የማለት መብት እንትን ዝም የማለት ነገር ይኖራችሁ። በቃ አንዳንዴ እኮ ለሰው ስትሉ የምትጎዱት ነገር አለ አይደል እንዴ ጉዳትም ከሆነ ዝምታ ጉዳትም ከሆነ እስቲ ተጎዱ በቃ ለልጆቻችሁ ስትሉና ዝም በሉ በቃ ምን ምን ፍጠሩ ነው ፍርድ ቤት አይደለ ወይ ንስሐ አባት አይደሉ ወይ ምን አይደሉ ሚዲያ ላይ መታችሁ የምትለፈልፉት ነገር ለልጆቻችሁ ማፈሪያ ነው ነገ ጠዋት እና ዝም እንድትሉ እንደው በእግዚአብሔር ስም ልለምናችሁ እስቲ ይህን ነው ማለት የምፈልገው ስላዳምጣችሁኝ አመሰግናለሁ ባባይ